ከራሳ አልፎ ለማን ይወቅሱታል። እውነቱን አውቄ እመሚን ደብቄ ልኑረው፣ ዝምታን ሰንቄ ልጠይቅሽ ሁሉ ሲቻል። አረ እንዴት ነው መለየት የሚቻል? ከፈርግላት ቆማት ያዛት አልብሳት ሐኪሞች ከመጡ በእናት ሌላ ነገር ነው የሚፈጠረው። ይህ ሆስፒታል ላይ ያለ ነው በ በቃ አንቺ አትጨነቂ ሌላ ሞታ ትሞትና

ምንም እንደውን ካሳያሉ ዛሬ ተረጋጋ ተረጋጋ። በና አታየ ሆን ሌት እንደሚሆን ሰው እንደዚህ ይሆናል እንዴ? በቃ ሙባረክ ይዘው ውጣ፣ በቃ ነው እባክህ። እኛ እናስተካክላለን፣ ሂድ በቃ አንተ እሷን አረጋጓት፣ እሷን አረጋጓት። ሌላ ጭንቀት፣ ሌላ በሽታ

ናይ ተረጋጋ፣ አንተ ተረጋጋ። ነገሮችን ተረጋግተን እንትን ከመንገድ መጥቼ እኔ እንደዚህ እንድታናግረኝ አይደለም። እሺ ከዛ ድረስ መንገድ አቋርጬ ይመጣው አክብሬ ነው እስካሁን የቆምኩት ሰው አለ ምን አይነት ነገር እንደሚፈጠር ለማየት አይቶ ችግር የለም ነው። ምን ይሁን በዛ ጊዜ አቃነሽ እንደዚህ አይነት ነገር ነበር። አንቺ ምን እያልክ ነው? መምጣት የለበትም እያልክ ነው? ምን ለምን ስነ

መጣሁላት ምንም ነገር አትሆንም። ምንም ነገር እኔ ከአሁን በኋላ እመጥቻለሁ። ጤንነቷን አሳይሃለሁ። እንዴት እንደሚሻላት ታያለህ። እኔ ያን ሁሉ መንገድ አቋርጬ የመጣች የበፊት ጤንነቷን ለመመለስ ነው። አንተ እየቀለድኩባት ነገር አንቺ ወገን አግኝተሻል። አሁን ጥሩ ነው። ናው እንደዚህ አትበል። አይነት ነገር የተፈጠረ ምን አይነት ምን አይነት ጭንቀት ውስጥ ነው? ሌላ ጭንቀት፣ ሌላ በሽታ፣ ምን አይነት ነገር ነው? ነውር ነው፣ እሺ በጣም ነውር ነው እየሰራ ያለው

ነው በቃ ውጣ። ነው ነውጣ በቃ ነውጣ ነው ነው ነው። እናንተ ከየት መጣችሁ እንዴ? እሷ ናት። እናንተ እና ሙቤ እንዴ ለናይ ኮምት አስፈልጎ አኮ እሷ ናት። ምን እያደረክ ነው ሙቤ? እ ምን አይነት ስራ ነው የሰራው? ቆይ ቲጂ ትመጣለህ? ወንድም ነው አይደለም? አንተ ለምንድን ነው ወደ እራስ ማ ትመለሰው? ለአንድ ነው የሚያክል እየለመንካት ያለው ጭራሽ እሷን ይዘህ ትመጣለህ? ምን ሆነህ ነው? ተተህ እኮ ልትሄድ ነበር። እኔ አላመጣሁም ነው እንዴት ይዘህ ትመጣለህ እንደዚህ

አሽሽቲ ያዘው ያዘው፣ እየመጡ አይደለም፣ አፋቸው የሚከፍቱ ለም ታለች። አይደለም እንደ ማንንም ሊጠይቃት እንዲመጣ አይፈለግም። እሱ ሲመጣ እኛን መጣ፣ ወደ እዛው ውጡ። ያለ እሷ መንቀሳቀስ አይችልም። ሁላችሁም ውጡ። ኖ እባክህ፣ ሁላችሁም ውጡ። ይዘው ውጣ። ኖ ያለ እሷ መንቀሳቀስ አይችልም

አሁን ደሞ እንዴት እንደምታደርግ እያየሀት ነው አይደል? አንቺ አሁን መርዝሽን አትረዳ ነው አሁን ደሞ ልጆችህን ይዛ ነበር። ለምን ምን ውስጥ ምን ያህል ጠልቃ እየገባች እንደሆነ ነው። አሁን እዚህ ጋር አንድና አንድ ነገር ተናገር እና እንደት እንደማትፈልጋት ከእሷ ጋር መሆን እንደማትፈልግ ተናገር። ቆይ አይደለም አአ አውራኝ እና ወደዚህ እና አውራኝ። ወይ አንተ ምን ያነሳው ነበር? ምን ይሄን ጭንቅላት ነው ያለ? ቢያንስ እንደዚህ ሁኜ እንኳን አታስብልኝም። በዚህ ልክ ነው መዋረድ የምትፈልገው? ምን ይህን ወረደ ሰው ነበር

አይፈልገውም ወንድም ገባ ቀለ ብለው። ስማ፣ በደንብ ስማ። ወራደ ሰው ደሞ አትሁንሽ። ቢያንስ ቤተሰብ ፊት ክብረን ጠብቅ። መሰለኝ ልጠይቅሽ የለም

እንደማትፈልግ እየነገረች ነው። ገባ በእኔ ምክንያት አይደለም፣ እራሷን እንደማትፈልግ እየነገረች ነው። እኔ ሁሌም እኔ ለትዳራችሁ ምክንያት አታድርግ። አንተ ነው ስማ፣ ስማ፣ ምታ ምት የሚባለውን ነገር ስማ። በደንብ አድርገ ገብቷል አይደለ? አሁን እቺ እንኳን አንተ ላይ እየነገረች ነው። በዚህ እንኳን አትረዳ? ማድረግ ያለብህ ምንድነው? ሹት። ሁላችሁም ይገባችኋል። ማንጥፋትና ሁላችሁም

ጀሌዎች ይዘውታል። እየሰማኝ አሁን፣ በጣም በጣም አበዛ ነው። ገብቶሃል። ተከበር። በጣም ትዕግስቴን እያስጨርስክ ነው። እነዚህ ጀሌዎችን ይዘህልኝ። ታላቅ ነው። ኩቻ ወንድሜ ታላቅ ነው አውራ

ዳጊ ለምን እሺ መጀመሪያ አስወጣልኝ እነዚህ። ያለበለዚያ ነርስ ጠርቼ ነው ጎዳቹ ማውጣት። አስወጣልኝ እሺ አስወጣልኝ። ጃሌዎችን አስወጣልኝ። እኔ እናንተ እንድናወራ ነው አሁን የምፈልገው አስወጣልኝ፣ እነሱ። ቲጂ ተናችሁ ነበር ለምን አላወራችሁ? ለምን ዝም አትልም?

እሱን እናያለን፣ አንተንም እናያለን። እሱ አንተ ወንድም ይመታው አንተ ወንድም ያጣው፣ ከዚህ ያልገርቶ ለማጣው አንተ ነው የምትፈልገው። አንተ ምንድነው ተናገር። እኔ አንቺን ብዬሽ ነው የመጣሁት ይሄ እንዳይፈጠር ብዬ ልጠይቅሽ። አንቺን ብዬሽ ነው ግን ብዬ አንቺ እኔን አስመታሽኝ።

እናያለን። ውብዬ ይሄ ወንድምሽን ደግሞ እናየዋለን። ዳጊ እባክህ ውጣ፣ በቃ ዝምበልናውጣአለ ተመታ ወንድሜ ተመታ፣ አይደለ ምንም አቅም አደለም። ይሄ ውርደትን በዛው ይመለከታል። አንቺ ደግሞ ወንድሜ ሲመታ ደግሞ ስታስመጪው ደግሞ ለአንቺ ኖርማል ነው።

አያገባችሁም ዝም በሉ። ይ እዚህ ጋር ሁሉም ነገር ተናግረ። እንሂድ፣ እንውጣ። ምንም አይናገርም። ምንድን ማን እንደሚሻል ሁሉም ሰው ያውቃል። እዚህ ቤት ማን እንደሚጨነቅልን ማንም ያውቃል። እቺ ምንም ነገር አትጨነቅልን ናው እንዳትመረዝ። ድጋሜ ናው ልቀቀው። ሂድ፣ ለብቻ እውጣ። ስማ